ከቱርክ ነው የሚመጣው፣ ከቱርክ ነው። በጣም ኳሊቲ ጨርቅ ነው። ደግሞ ለሚኒታ ቤት ኖር ተመረጭ ነው። ቬል ቬልቬልት ጨርቅ ይባላል። በጣም ኳሊቲ ነው። ቬልቬት ቬልቬልት ይባላል። እነዚህም አይነት አሉ። ዋጋቸው ትንሽ ቀነስ ብሎ ከለራቸውም አይነት አላቸው። በብዛት ከስተመር በጣም ይወደዋል። ለየት ያለ ነው። ጥቁር ነው። በጣም እሺ፣ ኪሩቤል መጋረጃን በምን ይለያል? ከሌሎች መጋረጃ ቤቶች ምንድን ነው ግን ሰላሙ ውድ የኖር ሪቪው ተመልካቾቻችን እንዴት አላችሁልን? ዛሬ ደግሞ ቤታችንን ከሚያሳምሩ ነገሮች አንደኛውና ዋነኛው መጋረጃ እናያለን። የመጋረጃ ዋጋ በአዲስ አበባ ምን ይመስላል ለሚሆን አንድ ላይ እናያለን። አብራችን ቆዩ። እንኳን ደና መጣ እንኳን ደና ቀያችሁ ነው። እስኪ ራስ ለተመልካቾች አስታውቅልህ። እሺ፣ ስሜ ጳውሎስ ይባላል የኪሩቤል መጋረጃ ስራ ባለቤትና ስራ አስኪያጅ ነኝ። እንግዲህ እዚህ ጋር ቆንጆ ቆንጆ መጋረጃዎች ይታዩኛል። እስኪ ዋጋቸውንና ጥራታቸውን እንደሚመስል ብትነግረኝ። ኦኬ፣ ዋጋቸው እንደ አይነታቸው ይለያያል። ያው አሁን እኛው ለምሳሌ ዳንቴል ጨርቅ ይባላል ለፍሬንች ዶሮች በጣም ተመራጭ ነው። ብዙ ጊዜ ከስተመሮቻችን የሚያዙን አይነት ጨርቅ ነው። ዳንቴል ይባላል። ማች ነው፣ እርስ በርሱ ነው ዲዛይኑ አንድ አይነት ነው። ከላይና ከስር እንደምታየው ተገለባብጦ ነው የሚሰራው። ለፍሬንች ዶሮች በጣም ይታዘዛሉ። ስበስስ የሚባሉት ናቸው፣ ስበስስ ናቸው። ልዩነታቸው ምንድን ነው? ከነዚህ ከወፍራሞቹ እነዚህኞቹ ግራውንድ ላይ ፍሬንች ዶሮች ላይ ሲገጠሙ ቀለል ያለ እይታ አላቸው። ብርሃን ያስገባሉ፣ ብርሃን የሚያስገባሉ አይከቡም እይታ። አሁን ይሄ ለሳሎን ቤት ብቻ ነው ወይስ ለመኝታ ቤት ይሆናል? ሪኮመንድ የምናደርገውኛ ለሳሎን ቤት ነው። ብርሃንም ያስገባል ከውጭም ወደ ውስጥ አያሳይም። ቤት ላይ ሲሆን ከውጭ የማሳየት ባህሪ አላቸው። እንደገና ሳሎን ላይ ሲሆን ቅልል ያለ ነው እይታቸው፣ ብርሃንም ስለሚገባ እይታቸውን በጣም ወፍራም ስላልሆነ ስስ በስስ ስለሆነ በጣም ቆንጆ ነው እይታው። ከለር አላቸው እንደዚህ። አሁን ከቱርክ ከቻይና የሚመጡ አሉ። በብዛትኛ ከቱርክ ከቻይና ነው ካስመጮች ነው የምንረከበው። ራሳችን አስመጭ ሳም ነው፣ ካስመጮች ነው የምንረከበው። ግን በጣም አሪፍ ጨርቆች ነው መርጠን ነው የምናመጣው፣ ከስተመር የሚፈልገው ጣም። ጥሩ አሁን ለፍሬንች ሮድ ብቻ ነው ወይስ ለመስኮት ይሆናል? ለመስኮትም ይሆናል፣ ግን በብዛት ሪኮመንድ የምናደረገው ሳሎን ላይ ነው። ይኸኛው ዳንቴል ስለሆነ ሳሎን ላይ ነው። አንድ ሜትሩ ስንት ነው? ሜትሩ አሁንኛው ስምንት ከሃምሳ ነው። ወፍራሙ ገበሩ ደግሞ ሰባት ከሃምሳ ነው። ቀነስ ይላል ትንሽ። ይኸኛው ትንሽ ስለሚወፍር ይኸኛው ወፈር ይላል፣ ይኸኛው ሳሳ ይላል። እዩነቱ እሱ ነው። ስለዚህ ይህን ስንት ካልከኝ፣ ይሄ ወፍራሙ አሁን በሜትር ስምን ካምሳ ነው፣ ገበሩ ደግሞ ሰባት ካምሳ ነው በሜትር፣ ግትን ጨርቁ ብቻ ማለት ነው። አሁን ደግሞ ወደ ሌላው እንሂድ። ይሄኛው ደግሞ ለመኝታ ቤት ሞር ተመረጭ ነው። ቬልቬልት ጨርቅ ይባላል። በጣም ኳሊቲ ነው። ቬልቬት ቬልቬልት ይባላል። ከውጭ ወደ ውስጥ አያሳይም፣ ወፍራም ነው። በጣም ወፍራም ነው። ከለር አለው? አዎ፣ ብዙ አይነት ከለሮች አሉት ማለት ነው። ከለር አለው? አዎ፣ ክሬም አለው ይሄኛው ካኪ ከለር ነው ሲልቨር ብዙ አይነት ከለር ይመጣዋል። የውጭ የውስጡ ገበር ከዚህኛው ጋር አንድ አይነት ነው። ሚስመጠ ይቻላል እኛውን ራሳችን ነው ማችን እናደርገው እንደዚህ ካኪ ነገር ስለሆነ ክሬም ነገር አብሮ ትሄዳል ብለን ነው። በተለያየ ከስተመር በሚፈልገው አይነት ዲዛይን ገበሩ ማሰራት ይችላል ማለት ነው። ገበሩ ማሰራት ይችላል፣ እሱ ችግር የለው። ስለዚህ ይሄ ለመኝታ ቤቶች በጣም ተመራጭ ናቸው። ከውጭ ወደ ውስጥ አያሳዩም። እንደገና ደግሞ ከስተመርም በብዛት የሚፈልገው እንደዚህ አይነት ጨርቅ ወፈር ያለ ጨርቅ፣ ወፈር ያለ ነው አዎ ብርሃን ለሚበዛበት አሁን እንደዚህ ካኪ ነገር ምናምን ቆንጆ ነው በጣም ጥሩ። እሺ አሁን ይህንስ ዋጋው ስንት ይባላል? ዋጋው ይሄ አሁን በሜትር አንድ ሺ ሁለት መቶ ብር ነው። ይሄ ነው የላይኛው። የላይኛው ገበሩ ደግሞ ይቀንሳል፣ እስከ ስድስት መቶ እስከ ሰባት መቶ እንደ አይነታቸው ይለያያል። አሉ ከአራት መቶ ጀምሮ አሉ እስከሰውስጠኛው ማለት ነው። ውስጠኛው ይሄኛውም አሁን ተመራጭ ጨርቅ ነው በጣም። ብላክአውት ይባላል ብዙ ከስተመር የሚፈልገው አይነት ጨርቅ ነው። ወፍራም ነው፣ እንደምታዩ ከዚህኛው ለየት ይላል። ይሄኛው ቬልቬልት ይባላል፣ ይሄኛው ብላክ አውት ይባላል። በጣም ኳሊቲ ጨርቅ ነው። ልሙጥ ነው፣ እንደምታዩ በክሬም አለው። በተለያየ አይነት ከለር ይመጣዋል። ገበሩም እንደዚህ በተለያየ አይነት እኛ በዲዛይን አብሮ ማች ሊያረግ ይችላል ብለን አረግ ነው እንጂ መቀየር ይቻላል። ከስተመር በሚፈልጉ ማንኛውንም መጋረጃዎች ከውስጡ ያለውን መቀየር ይቻላል ማለት ነው፣ ይቻላል። ከነዚህ ውጪ መጀመሪያ ያሳየው፣ እሺ። እነዚህ እርስ በርሱ ማች ነው ዲዛይኑ። ሲመጣም ሲወጣም አንድ ላይ ነው የሚወጣው ወፍራሙ ስሱ እንጂ እነዚህ ወፍራሞች በሚመረጡበት ሰዓት ገበሩ ከስተመር በሚፈልገው ነው። እኛ ምን ቀይረው፣ በጣም ጥሩ። ይህ ስንት ይባላል ዋጋው? ይሄኛውም ተመሳሳይ ነው፣ ብዙ ርቀት የለውም፣ እስከ አንድ ሺ አራት መቶ ነው። ያው ዋጋቸው ትንሽ ይለያያል እንደ ወቅቱ፣ ቋሚ አይደለም። ከአንድ ሺ ሁለት መቶ እስከ አንድ ሺ አራት መቶ ነው። ከዛኛው ግን ትንሽ ፍረልበል ወፈር ይላል። አሁን ይሄኛው አሁን በብዛት ለመኝታ ቤቶች በጣም ይመረጣል። ይህም ከቱርክ ነው የሚመጣው፣ ከቱርክ ነው። በጣም ኳሊቲ ጨርቅ ነው አንደኛ የሚባለው ኳሊቲ ጨርቅ ይሄ ነው። በቃ ብላክአውት ይባላል። ከውጭ ወደ ውስጥ አያሳይም። በጣም ኳሊቲ ነው። ከስተመርም ይወደዋል። ይሄኛውስ በሜትር ስንት ነው? ገበሩ ገበሮቹ ቅድም እንዳልኩሽ ነው። ከአራት መቶ ጀምሮ አሉ። እንደ ዲዛይናቸው፣ እንደ አይነታቸው፣ እንደ ጨርቅነታቸው ይለያያል። ከአራት መቶ እስከ ስድስት ከ ሀምሳ እስከ ሰባት መቶ ብር አሉ እንደ አይነታቸው ማለት ነው። ሰርቪሶች እዚህ፣ ሩቤል መጋረጃ ታገኝቼ ቆንጆ ቆንጆ ጨርቆችን አይቻለሁ። እስካሁን ደግሞ ቀረ የሚባሉ መጋረጃዎች አሉ ተብያለሁ። እስካሁን ደግሞ ወደ ሱ ንሂድ። እነዚህም አይነት አሉ። ዋጋቸው ትንሽ ቀነስ ብሎ ከለራቸውም አይነት አላቸው። ኳሊቲያቸውን ከነዛ ትንሽ ልዩነት አለው፣ ቅድም ካሳየሁሽ ማለት ነው። አዎ እነዚህኞቹ ትንሽ ዋጋቸው ይቀንሳል። በሜትር ከ ዘጠኝ መቶ ብር ናቸው። ወፍራሞቹ ከለር አላቸው ክሬም ነው ሲልቨርም አለው፣ ካኪ፣ ብዙ አይነት ከለር ነው ያለው። እንደ ከስተመር ፍላጎት ነው። ክሬም አሁን እነዚህ በብዛት ምኝታ ቤት ላይ ብርሃ፣ ጨለማ ለሆነ ቦታ በጣም ቆንጆ ናቸው። ኮንዶሚኒየም ቤቶች በብዛት ኮንዶሚኒየም ቤቶች ቁመታቸውን ማጠር ስለሚል ጨለም የማለት ባህሪ ያለው እንደዚህ አይነት ጨርቆች ይመረጣሉ። አሁን ሁሉም መጋረጃዎች ለቤት ሲሆኑ ቁመታቸው እኩል ነው ወይስ ይለያያሉ? ጨርቆቹ ሲመጡ ቁመታቸው ተመሳሳይ ነው። ሁለት ሰማንያ ነው አርበሰፊ ሰፊ ሆኖ 280 ናቸው። ስለዚህ ስፋታቸው ብቻ ነው ማለት ነው የሚለያይ? ስፋታቸው አው በቤቱ ሳይዝ ልክ ነው የምንሰራው። በመስኮቱ ሳይዝ ልክ፣ በፍሬንቹ ሳይዝ ልክ እንሰራለን። የሚቆረጠውም ወደ ጎን ነው ኖርማሊ። ቁመቱ አይነካ። ቁመት ሁሉም አንድ ነው፣ ተመሳሳይ ነው። በቤቱ ልክ ይሰራል። ቤቱ ለምሳሌ ቁመቱ 3 54 ሜትርም አለ አንዳንድ ቤቶች ትላልቅ ቤቶች፣ እንደዛ አይነት ቤቶች ሲኖር በቁመቱ ልክ እየተዞረ ይሰራል። ኮንዶሚኒየም ቤቶች ደግሞ በብዛት 2 50 ነው ቁመታቸው። እንደሱ ሲሆን ደግሞ ወደ ኋላ ታጥፎ ይሰራል። አሁን የመጋረጃው ቁመት ስንት ነው? 280 ሁሉም መጋረጃዎች 280 ናቸው። በብዛት 280፣ አንዳንድ ጨርቆች 3 ሜትር ድረስ የሚመጡ አሉ፣ ግን አብዛኞቹ ስታንዳርዳቸው 280 ነው። ስለዚህ ይሄም የገበሩ ከእነዚያ ጋር ተመሳሳይ ነው ማለት ነው። አዎ ገበሮቹ እንዳልኩሽ ነው፣ ብዙ አይነት አሉ። እነዚህ ሳምፕል የተሰቀሉት ያው 400 እስከ 650 እስከ 700 ብር አሉ፣ እንደ ዲዛይናቸው ይለያያል። ይሄኛው ደግሞ ጠቆር ያለው ነው እንደምታየው ጥቁር ነው ከለሩ ያምራል። ብሉ አለው ሲልቨር አለው የተለያየ ከለር አለው። በብዛት ከስተመር በጣም ይወዷል። ለየት ያለ ነው ጥቁር ነው። በነጭ ሲሰቀል ያምራል። እንዲህ ሲከፈትም እንደምታየው ነው። በጣም ነው የሚያምረው። ቀለል ያለው ሆኖ ጠቆርም ቤት ለሳሎን ሲሆን አያጠቁም። እንዳልኩሽ ነው። አሁን በብዛት ከስተመር የሚመርጠው ዲም ከሆነ ቤቱ ጠቆር ያለ እንደዚህ ብርሃን ብዙ የማያገኝ ከሆነ ፈካ ያሉ ከረዎች እነዚህ ክሬም ነገሮች ካኪ ነገሮች ተመራጭ ናቸው። ቤቱ ደግሞ ወደ ብርሃን ወደ ምስራቅ ፀሐይ ወደሚወጣበት ከሆነ ደግሞ ሲልቨር ነገሮች አሁን ጨለም ያሉ ጠቆር ሲልቨር ነገሮች በጣም ተመራጭ ናቸው። እኛም ሪኮመንድ የምናደረገው ከስተመሮቻችንን እንደዛ ነው። አዎ እራሳችን አይተን ሁሉን ነገር ለክተን ስለምንሰራ ሄደን ሪኮመንድ እናረጋለን። የኛው ጨርቅ ብታደረጉት የተሻለ ነው፣ የኛውን ከለር ብታደረጉት የተሻለ ነው ብለን ሪኮመንድ እናረጋቸዋለን። አሁን ከስተመር ሲፈልግ ራሳቸው ሄዳችሁ ነው የምትለኩት ወይስ መጀመሪያ ከስተመር ይመጣል? ጨርቅ ይመርጣል። ጨርቅ ከመረጠ በኋላ ራሳችን እንለካለን፣ ራሳችን እንገጥማለን። ሁሉን ነገር አስተካክለ፣ ዲሊቨሪም ሁሉም ከራሳችን ነው። ትንሽ ኪሎ ብሄል እንግዲህ መጋረጃዎቹን በጣም አይቻቻለሁ፣ በጣም ወደጃቸው። አለ እኔ እዚህ ቤት መጥቶ ምን አይነት መጋረጃዎችን ይወስዳል? በአብዛኛው ያው እንግዲህ በአብዛኛው እንደ ቤታቹ አይነት ይለያያል። ቅድም እንደነገርኩሽ በብዛት አሁን ጂ ፕላስ ቤቶች ግራውንድ ፕላስ 2 ምናምን የሆኑ ቤቶች ለግራውንዳቸው፣ ለፍሬንች ዶራቸው እነዚህ አይነት መጋረጃዎች፣ አዎ ዳንቴሉ ነው ስስ፣ በስስ ሲሆኑ መጋረጃዎች ይመረጣሉ። ለምኝታ ቤቶች ደግሞ ቅድም እንዳሳየሁሽ ቬልቬልቶች፣ ብላካውቶች፣ እንደዚህ አይነት ጨርቆች ይመረጣሉ። ለኮንዶሚኒየም ቤቶች ግን ቅድም እንዳልኩ እንደነገርኩ ቁመታቸው አጠር ስለሚል ጠቆር ያለ ነገሮች ብዙ እኛ ሪኮመንድ አናደረግም። ቤቱንም ስለሚያጠቅረው ፈካ ያሉ ከለሮች ተመራጭ ናቸው። በቃ ከዚህ አንጻር ነው። እሺ፣ ኪሩቤል መጋረጃ በምን ይለዩዋል? ከሌሎች መጋረጃ ቤቶች ምንድን ነው ልዩነታቸው? እንግዲህ እኛ የምንለይበት ብዙ ጊዜ ከስተመሮቻችን የሚያመሰግኑን ፍጥነት ላይ ነው። አስቸኳይ ነገሮች አንዳንዴ ፕሮግራም ኑሮ ሰው እንደ ነገር ይፈልጋል፣ መጋረጃ መቀየር ይፈልጋል፣ አዲስ ቤት ገብቶ ቤት ማስመረቅ ይፈልጋል፣ ቶሎ እንዲደርስለት ይፈልጋል። እኛ እዛ ላይ አንታ። ስለዚህ ፍጥነት አላችሁ ማለት ነው። ፍጥነት አለን። ቶሎ አድርሰን ቶሎ ነው ገጣጥመን ምናምን ያመሰግኑናል። አንዳንዴም ከምንናገረው ቀድመን የምናደርስበት ጊዜ አለ። እዚ ነው የሚሰፉት መጋረጃዎች። እዚ ሰፍተን እዚ አዘጋጅተን ሁሉም ነገር ሰራተኞቻችን አሉ። ራሳችን ለዚህ የገጠማውንም አገልግሎት ሁሉንም እዚው ያገኛሉ ማለት ነው። አዎ ሁሉም ነገር ከኛ ነው። መስቀያዎቹም አሉ ቤልቶልዶሮችም እነዚህ እንደምታያቸው እነዚህ እነዚህ ጌጦችም አሉ። ሁሉንም ነገር ከኛ ጋር ነው ያለው። በጣም ጥሩ እነዚህ በጣም ነው የሚያማምሩት መያዦቹ ያምራሉ። እንደምታየው የተለያየ አይነት ዲዛይን አለ። እንደዚህም አይነት አለ፣ ቀለል ያለ እንደዚህ አይነት አለ። ሁሉም ነገር ከኛ አለ። ማች በሚያደረግ እንደ ከለራቸው ለምሳሌ እኛው ሲልቨር ነው ሲልቨር እንጠቀማለን፣ ክሬም ሲሆን ክሬም እንጠቀማለን። እንዲህ አይነት ጥቁር ሲሆን ደግሞ ነጭ ብናደርገው ፈካ አርጎ ስለሚያሳይ ያምራል። እንደሱ አድርገን ነው የምንጠቀመው። ዋጋቸው እንደ አይነታቸው ይለያያል፣ ግን ብዙም ልዩነት የላቸውም። አንዳንዴ እንደ ጊፍትም እንጠቀማቸዋለን። እነዚህ ነገሮች በጣም ጥሩ። በስተ መጨረሻ ማስተላለፍ የምትፈልገው መልዕክት ካለ በዛም ደግሞ አድራሻችሁ የት እንደምትገኙ፣ እነዚህን የመሳሰሉ መጋረጃዎች ቢመጡ የት እንደሚያገኟችሁ እስኪ እንግዲህ እኛ ሎኬሽናችን ሳልተምረት ነው፣ በፊት ውጭ ላይ ነበረ ካወቅሹ፣ በኮሪደር ልማት ምክንያት ፈርሶ ወደ ውስጥ ገብተናል። ውስጥ ላይ ነው የምንገኘው። ኪሩቤል መጋረጃ ብለው ቢመጡ ማንም ያሳያቸዋል። ቅርብ ምናል መሀል ሎኬሽን ላይ ነው ያለ ነው። ማንኛውም ቦታ ላይ እንሰራለን እና ኪሩቤል መጋረጃ ብለው የሚመጡ ቀልጣፋ ፈጣን የሆነ አገልግሎት ያገኛሉ። በማንኛውም ስፍራ ልኬት ወስደን የትም ቦታ ቢሆን ሰርተን እናስረክባለን። ታማኝ ነን። በስልክ ራሱ የሚያዙን ብዙ ከስተመሮች አሉ። አፓርታማ ላይ ምናምን የሚኖሩ ብዙ ከስተመሮች በስልክ ብቻ ዘውን ሄደን ሰርተን ታስረክባላችሁ ማለት ነው። እንግዲህ ተመልካቾቻችን፣ በዛሬው ቪዲዮችን የመጋረጃ ዋጋ ጥራትና አይነቱ ምን ይመስላል የሚለውን አይተናል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ቤዛ የት ነበርኩኝ። ቻናላችን ደግሞ ኖር ሪቪው ነው። ችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስካሁን የነበረን ቆይታ ይህንን ይመስላል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።